በመላው አለም ምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እንተመኘው ወቅታዊና እለታዊ የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ የ15 ሀገራትን እንደሚከተለው አስደምጣችኋለው የጥቁር ገበያ የምንዛሬ ዋጋ ጨመረ ወይንስ ቀነሰ አብረን እናያለን እስከ ቪዲዮ ፍጻሜ አብራችሁን ቆዩ ቪዲዮችን ላይክ ሼር ማድረጋችሁን አትርሱ አዲስ ከሆናችሁ ዌልካም ሰብስክራይብ ያደረጋችሁ የዶል ምልክቱን በመጫን ቤተሰቡን ተቀላቀሉን በቅድሚያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17911 ብር እንደሚዘረዘርና 1 የአሜሪካን ዶላር 179 ብር ከ11 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል በመቀጠል ይሮን እናስከትላለን የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 20750 ብር እንደሚዘረዘር እና 1 ዩሮ 207 ብር ከ50 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22247 ብር እንደሚሸጥ እና 1 የስዊዝ ፍራንክ 222 ብር ከ47 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ለጥቀም በድረገጹ አስነብበዋል። ካናዳን ዶላር እናስከትላለን። 100 የካናዳን ዶላር 12740 ብር እንደሚሸጥና 1 ካናዳን ዶላር 127 ብር ከ40 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው ይፋዊ መረጃ ፍንትው አርጎ ያሳያል። በመቀጠል የአውስትራን ዶላር እናያለን። ያለን 100 የአውስትራን ዶላር 11617 ብር እንደሚሸጥና 1 የአውስትራን ዶላር 116 ብር ከ17 ሳንቲም እየተሸጠ እንደሚገኝ አሁናዊ መረጃ ያመለክታል። ፓውንድ ስተርሊንግ እናስከትላለን። ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ እንደሚያመለክተው ከሆነ 100 የፓውንድ ስተርሊንግ 23561 ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 235 ብር ከ61 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል በዓለማችን በምንዛሪ መጠኗ አንደኛ ደረጃ ላይ ተቀመጠችውና 100 ቁጥሯን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚ ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 58472 ብር እንደሚሸጥና 1 የኩዌት ዲናር 584 ብር ከ72 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ደትኮም በደረገጹ አስነብቧል። የኢማራቶች ዲርሃም እናስከትላለን። 100 የኢማራቶች ዲርሃም 1873 ብር እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ73 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል 4778 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ78 ሳንቲም በመሸጠ ላይ ይገኛል። በመቀጠል የኢንዲያን ሩፒን እናስተውላለን። 100 የኢንዲያን ሩፒን 201 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 200 አንድ የኢንዲያን ሩፒን ይቅርታ ሁለት ብር ከዜሮ አንድ ሳንቲም የተዘረዘረ ይገኛል። በመቀጠል የባህሪ ዲናር እናያለን። 100 የባህሪን ዲናር 47648 ብር እንደሚዘረዘር እና አንድ ባህሬን ዲናር 476 ብር ከ48 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25266 ብር እንደሚዘረዘር እና አንድ የጆርዳን ዲናር 252 ብር ከ66 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ወይንም በስተመጨረሻ የምናየው በአለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውን ኦማን እናያለን። 100 የኦማን ሪያል 46794 ብር እንደሚሸጥና አንድ የኦማን ሪያል 467 ብር ከ97 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ጸላ ያገኘነው መረጃ ያመለክታል። የ15 ሀገራት የጥቁር ገበያ የምንዛሪ ዋጋ ዝርዝር እጠር ምጥን ያለ ያልተንዛዛ መረጃ በዚህ መልኩ አድርሰናችኋል። እንበረታ ዘንድ ቪዲዮችን ላይክ ማድረጋችሁን አትርሶ። ሰላም አሌኩም ረመቱላ ወበረካቱ